ሳሪያ ነ ምጥልሽ። ኧረ ኧረ እንዳው እንዳው እንዳው ጉዴ ነው እናንተ። እንዳው መከራያ ጉዴ ነው እንዳው፣ ምን አርጅ ነው የሚለኝ አንድ አጋዥ የለኝ እያየኝ እንዲሁ ፈጣሪ እንደሆነ እኮ እንዴው ብትረግር ነው። እንዴው ፈጣሪ ገቢያ እንዴው በባዶ ሆዴ አትደርሺም ዘንድ ሎአአንልአረሽከምሞ ምታደርገው ነው ወደ ገቢያ እንደው ነበር ያለው ደግሞ የተሸክመ ደግሞ እዚህ ገቢያ አቦ ሽድማ እንዲ እዚህ ያደርሰናል። ስትጫወት ቆይታ ትመጣለህ።

አልወጫውኝም እንደው እግዚአብሔር ይመስገን። እንደው አልሰጠህም አይደል እ እየተሸከም እየመጣህ ደግሞ እንደመጣ ነገር ያ ዝናቡ እንግዲህ እንደምታየው ቤቱም ያው ላፈሰሰ ዙሪያው እንዳለ ወጨፉ አነስተኛኝ ያለ ሚያከርመኝም አይል፣ ዘንድሮስ፣ እንደው ወይ ብትቀይርልኝ። አዲ እንደው መሸከሙስ ቀላል ነበረ ብለሽ ነው እንዴት? ምን ከበረሃ ያመጣችሁት? እህቴ ናት በልና፣ ይዛህ እኔም እህቴ ወንድሜ ነው አንተ የእሷን ንገራ። አረ ሽማትል እንደ ዋስ ማታምናት። አረ ምን ምን ማለት ነው? ዝም ብለህ እህቴ ናት በልና

እቤት ማ አገባሽ እንግዲህ አንቺ መቼም እንዲያው እንግዲህ ልጅ ያላችሁም እንደምታውቀው አልወለዳችሁም እስከ ዛሬ እንዲያው ፈጥራቱን ቢያለን እንዲያው እንደ እሷ አትፍስፍ ነው። አንድ ነገር ላማክርህ፣ ምክር እንግዲህ እና ይኸውልህ እንግዲህ